ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው የኢዳል አዳሃ አረፋ በዓል አደረሳችሁ። ጠናስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተጋታዮች እንደምንቆያችሁ፣ ይህ ሦስተኛው ምዕራፍ ኢቲቪ ዜና 57 የዜና ሰዓት ነው። አበይት ነጥቦቹን እነሆ 1446 ኛው የኢዳል አዳሃ አረፋ በዓል በመላው ኢትዮጵያ ተከበረም።

የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል እያከናወናቸው ካሉ የማሻሻያ ሥራዎች አንዱ አካል የሆነው የቅዳሜ መልክ በነገ ዕለት በልዩ አቀራረብ ይጀምራል። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ለምንድን ነው በተለየ መልኩ የትርክት ግንባታ ላይ ትኩረት መስጠት ያስፈለገው? ዝም ብሎ ለፕሮቶኮል ተገናኝቶ የተከበሩ የተከበሩ መባባል እና ወዳጅ ማፍራት ለየቅ ነው። ዛሬ እኛ በሁሉም አህጉራት የልብ ወዳጆች አሉ። ኢትዮጵያ ከተረጅነት ለመውጣት የምታደርጋቸው ጥረቶች ምንድን ናቸው? ተረጅነት በተለይ በኢትዮጵያ ተጨባጭ ሁኔታ ዘመኑ ውስጥ አሳፋሪው ነገር ተሰው ያሉ ስራዎች ምንድን ናቸው? መሬቱ ላይ ብቻ አይደለም ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋርነህ መሬት ግን የእኛን ማለት አንችልም። ወጣቶች ወደ አመራር እንዲመጡ ምን ስራዎች እየተከወኑ ነው? ብዙዎች አኩርፈው የሉት በዚህ ነው ራሳቸውን ሽሙ ከመጡበት ቦታ ውጪ ማገልገል ያለ አይመስላቸው። ባለፉት ሰባት ዓመት እንደ መንግስት ያሳኳቸው ነገሮች ምንድ ናቸው? ከውጭ ስንዴ እንዲገባ አንድ ብር አውጥቼ ገዝቼ አላውቅም። ሁለት ሶስት ዓመታት ለዚያ ነው ደረቴ ነፍኬ ተመርቷል። እንምለው አሳፋሪውን ቀንበር ስላነሱልን፣ አሳፋሪውን ቀንበር ለማንሳት የነበረን ጉጉት እንደሚሳካ ስላሳዩ አርሶ አደሮቻችን፣ ነጋዴዎቻችን፣ ባለሀብቶቻችን እየጋገሩ የሚያብሉ እናቶቻችን እጃቸው የተባ የተወደዳቸው የፌዴሪ ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ያደረጉት ልዩ ቆይታ ሶስተኛው ክፍል ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ከሰላሳ ጀምሮ በኢቢሲ የሁሉም አማራጮቹ የምናስተላልፍ መሆኑን እየገለጽን ከወዲሁ እንድትከታተሉት እንጋብዛለን። ዘገባዎቻችን 1446ኛው የኢድ አልአድሃ አረፋ በዓል ላይ ትኩረታቸውን አድርገው የሚዘልቁ ይሆናል። 1446ኛው የኢድ አል አድሃ አረፋ ሰላት ስግደት ከተለያዩ አቅጣጫዎች የመጡ የእምነቱ ተከታዮች በተገኙበት በዚህ በአዲስ አበባ ስቴዲየም ተከብሯል። በስነ ስርአቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሃጂ ኢብራሂም ቱፋ ተገኝተዋል። ህዝበ ሙስሊሙ 1446ኛው የኢድ አል አድሃ አረፋ ሰላት ስግደት ለማከናወን ከያቅጣጫው በማለዳው ነበረ ወደ አዲስ አበባ ስቴዲየም የተመሙት። አረፋ የመስዋዕትነት በዓል ነው ያሉት ሀጂ ጣሃሩን ትናንት ሀጃጆች አረፋ ተራራ ላይ ቆመው በአንድነት ዘር፣ ቀለም፣ ቋንቋ ሳይለያቸው ፈጣሪያቸውን አወድሰዋል፣ ጸሎት አድርገዋል ብለዋል። ይህ በዚህ እንዳለ የኢድ አላዳሀ በዓልን ስናከብር የተቸገሩትን በመርዳት ሊሆን ይገባል ሲሉ የኢትዮጵያ ቴሌቪዥን ያነጋገራቸው የእምነቱ ተከታዮች ተናግረዋል። ዘጋቢያችን መሀመድ አልቃድር አስተያየቶቹን አሰባስበዋል። እጅግ በጣም የሚያምር መልእክት ያለበት ነቢዩ ኢብራሂም አለ ሰላም በገዛ እጃቸው የወለዱትን ልጅ ኢብራሂም እስማኤልን ለማረድ ሙከራ ያደረጉበትና አላህም ደግሞ ይሄንን በሌላ ነገር በበግ ቀይሮ ሌላ ነገር አድርጎበት ያው በጣም ከበድ የሚል መልእክት ያለው ትርጉም ያለው ኢድ ነው። በጣም ደስ ይላል። መስዋዕትነት ወይም ደግሞ ያላህ ታዛዥነትን ለማሳየት የተፈለገበት በዓል ነው። አላህን መገዛት፣ አላህም ያላህን አምር መፈጸም በማንኛውም ሰው ላይ በኢበ ነቢይም ይሁን ተራውም ሰው ይሁን ሁሉም ያለ መፈጸም ያለ መደረግ ያለበት ነገር ነው። ያለ ትእዛዝ በምንም በምን መንገድ መሻር ያለበት ነገር መሆኑን ያሳዩበት በዓል ነው። ሙስሊሙ በየቤቱ በየአካባቢው ሲገባ ውድያ ያርዳል። ውድያ ሲያርድ ደግሞ በሶስት ቦታ አካፍሎ አንዱ ለቤት አንዱ ደግሞ ለዳ የተሸገሩ ሰዎችን የረዳ በዛው ነው የሚነሳራለፈ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 በነገው ዕለት በአይነቱ ለየት ያለ አዲስ የዜና ሾው ያስጀምራል። ይህን የዜና ሾው ደግሞ የቅዳሜ መልክ ሲል ሰይሞታል። ጠዋት ሁለት ሰዓት እስከ አምስት ሰዓት ድረስ ቆይታችሁን ከኛ ጋር ካደረጋችሁ አብዝታችሁ የምታተርፉበትን ልዩ የዜና ሾው ትከታተላላችሁ። እንቀጥላለን። አንድ ሙስሊም የሀጅና ኡምራ ስነስርዓት ወጪውን ሸፍኖ የሚያደርግ አቅም ካለው በህይወት ዘመኑ ቢያንስ አንድ ጊዜ መንፈሳዊ ስነ ስርዓቱ በሚካሄድ በሳዑዲ አረቢያ መካ ስነ ስርዓቱን ይከውናል። ስለ ሀጂ ስነ ስርዓት ክዋኔ ምንነትና የእምነቱ አፈጻጸም ተግባራት በቦታው ላይ ምን እንደሚመስል ዘጋቢያችን ይመራደም ያጠናቀረው ዘገባ ለተከታተሉትና እንመለሳለን። ከአምስቱ የእስልምና መሰረቶች አንዱ የሆነው ሀጅ በሂጅራ አቆጣጠር አስራ ሁለተኛ ወር የዙል ሂጃ የመጀመሪያው ሳምንት በሳውዲ አረቢያ መካ ከአባ በመገኘት የሚከናወን መንፈሳዊ ተግባር ነው። ለመሆኑ በሀጅ ወቅት በሚሊዮን የሚቆጠሩ ምዕመናን ወደ ቦታው የሚጎርፉበት ከአባ ሃይማኖታዊ ትርጓሜው ምንድን ነው? እንመለከተዋለን። በሳዑዲ አረቢያ መካ የሚገኘው ካዕባ ለመጀመሪያ ጊዜ ሶላት የተሰገደበት ቦታ ነው። የእስልምና ሃይማኖት ታሪክ እንደሚያወሳው በዚሁ ቦታ ላይ የአላህን ትዕዛዝ በመቀበል ቅዱሱን ቦታ የካባን ቤተ መቅደስ በአስገራሚ ጥበብና ፍጥነት በ13 ቀናት ውስጥ በልጃቸው እስማኤል አጋዥነት የሰሩት ነብዩ ኢብራሂም ናቸው። ነቢዩ ኢብራሂምና እስማኤል ካዕባን ገንብተው እንደጨረሱም ትንሽ ክፍተት ይታይበት ስለነበር ኢብራሂም እስማኤልን ክፍተቱን ለመሙላት ድንጋይ እንዲያመጣ ሲያዘው አላህም በዚህ ቅዱስ ቦታ ላይ ሌላ ድንጋይ አይቀመጥም በማለት በመላእኮች አማካኝነት ድንጋዩን ከጀነት ላከ። ከጀነት የተላከው ድንጋይም በወቅቱ ነጭ እንደነበርና እየቆየ ግን በሰው ልጆች ኃጢአት መብዛት ጥቁር እየሆነ መምጣቱን የሃይማኖቱ አስተምሮ ያስረዳል። በተለያዩ የዓለም አጽናፋት የሚኖሩ አቅሙና ዕድሉን ያገኙ ሙስሊሞች ወደ ቅዱሱ ቦታ ሳዑዲ አረቢያ መካ በመጓዝ ሰፊ ሀጅ ስነ ሥርዓትን ይፈጽማሉ። ወደዚሁ ቅዱስ ቦታ ለሀጅ ስነ ሥርዓት ከሚጓዙት መካከልም በርካታ ኢትዮጵያውያን በየአመቱ ይገኙበታል። ድሮ ድሮ በግመል በግርና በመርከብ ነበር ጉዞ የሚከናወነው፣ አሁን ደግሞ ዘመኑ በደረሰበት የአየር ትራንስፖርት ሆኗል። ወደ መካ በሚደረገው ጉዞ ታዲያ ከየ ሀገራት አቅጣጫ የሚጓዙ ምእመናን ኢህራም የሚያደርጉበት የየራሳቸው የተለየ ቦታ አላቸው። ለምሳሌ ኢትዮጵያውያንን ጨምሮ ሌሎች በየመን አቅጣጫ የሚገቡ የለምለም በሚባል ስፍራ ላይ ነው ኢህራም የሚያደርጉት። በቅድሚያ ግን ኢህራም ወይም ሀጁን ለማድረግ ንያ የሚደረግበትን አልተሰፋ ልብስ በመቀየር ሀጁን ለመጀመር ወደ ተከበረው ቦታ ይገባል። ይህም የሚደረገው ብረት መቆለፊያ የሌላቸው ነጭ ልብሶችን የለበሱ የሃይማኖቱ ተከታዮች ክልክል ተግባራትን ርቀው በፍጹም መንፈሳዊ ድርጊት የሚፈጽሙት ስርዓት በመሆኑ ነው። በዚህ ስርዓት የሀጂ ተጓዦች ከሚፈጽሟቸው ተግባራት መሠረታውያን የተከበረውን የአላህ ቤት ካዕባን ሰባት ጊዜ በዞር ወይም ጠዋፍ ማድረግ አንዱ ነው። ጠዋፍ ከተደረገ በኋላም ደግሞ በሁለቱ ኮረብታዎች ሶፋና መረዋ ተብለው በሚጠሩት ቦታዎች ላይ አራት ጊዜ መመላለስን ይጠይቃል። ከዚህም ከተቀደሰው የዘምዘም ውሃ ይጠጣል። ይህ አመቱን ሙሉ ሳይደርቅ ዘመናትን የተሻገረው የተቀደሰው ውሃ ለብዙ ነገሮች ፈዋሽ ነው ተብሎም ይታመንበታል። ውሃ ተጠጥቶ ከመንጋቱ በፊትም በሙዝደሊፋ ተራራ ላይ የሚደረገው ሃይማኖታዊ ጸሎት ለመቆም ወደ ዓረፋ ተራራ የሚደረገው ጉዞና ተማጽኖም ሌላኛው ስርዓት ነው። ፀሐይ ከወጣችበት እስከ መጥለቂዋ ድረስ በዚህ ቦታ ምዕመኑ መቆየቱ ግድለዋል አዳሩም እዛው ሙዝ ደሊፋ በተባለ ቦታ ላይ ያደርጋል። ወደ ተራራው ሲኬድ በመንገድ ላይ ባለ የጠጠር መወሮያ ቦታ ወይም ጀማራት እያንዳንዱ ሁጃጅ ሰባት ጠጠሮችን ይወረውራል። በዚሁም ጸጉሩን የመላጨትና መስዋዕት ማቅረብ ወይም እርድ በመፈጸም ለነዲያ ምግብነት እንዲውል ማድረግ ግድ ይለዋል። በመጨረሻም ለሶስት ቀናት የሚቆየውን የኢደል አድሃ አረፋ በዓልን ሚና በሚባለው ቦታ ማክበር ሀጅን ከሚፈጽም ምዕመን ይጠበቃል። እነዚህን ሁሉ የሀጅ ተግባራት በታዘዘው ሃይማኖታዊ ህግጋትን ጠብቆ ሀጁን የፈጸመ ምዕመን የሰራው ኃጢአት ሁሉ ተምሮለት እንደ አዲስ እንደተወለደ ያህል አዲስ ይሆናል ይላል አስተምሮቱ። አቅሙና ፍላጎቱ ያላቸው ሙስሊሞች ከአመታዊ ሀጅ በተጨማሪ በየትኛውም ጊዜ ወደ መካ ተጉዘው ኡምራ ማድረግ ይችላሉ። ለኡምራ የሚደረገው ግን ወቅቱን ጠብቆ በአመት አንድ ጊዜ ብቻ የሚደረገውን ሀጅ ለተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምፃችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከት ነው። ወደ አንድ ሰዓት ከ30 ያክል ይሆናል። በእኛ በኢትዮጵያ አቆጣጠር እንግዲህ አሁን እኛ ከዚህ ከቆረጠን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ለፈገግታ ሻስተር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሀይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርት እና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው 1446ኛው የዳላዳ አረፋ በዓል ሳቢያ በማድረግ ያጠናቀርናቸው ዘገባዎች እንደቀጠሉ ናቸው። አሁን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼክ አብዱልከሪም ሼክ በድረዲን በቀጥታ መስመራችን ከሳውዲ አረቢያ መካ ይገኛሉ በቀጥታ መስመራችን ለጊዜዎት አብዝተን ነው የምናመሰግነው ሼክ አብዱል ከሪም እስኪ ሀጂ ስነ ስርዓቱ ምን ይመስላል የሚለውን አጠር አድርገው ይንገሩን። የተከበራችሁ እና የተወደዳችሁ ሑጃጆቻችንና እንዲሁም የኢትዮጵያ ያላችሁ ሙስሊም ህብረተሰቦች የኢትዮጵያ ሕዝብ በሞላው እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው ዓመተ ህጅራ ኢድል አድሃ በዓል በሰላም አደረሳችሁ አደረሰን እንላለን። አልሓምዱልላ። ዛሬ እንደሚታወቀው ትልቁን ሓጀት የሚባለውን ነገር አልሓጁ ዓረፋ የተባለውን ጨርሰን ዛሬ ወደ ሚና ተመልሰን ጀመራት ወርውረን የሓጁን ስራ እያገባደ በደስታ በሰላም እንገኛለን። ስለዚህ የዘንድሮ ሀጃችን እስካሁን ባለው ሂደት ከመዝገባው ጀምሮ በጣም በጥሩ ሁኔታ መድሊሱ የተለያዩ ቢኮሚቴዎችን አዋቅሮ እየሰራ የቆየበትን የስራ ውጤት እያየን ስለሆነ በጣም ደስ ብሎን እንኳን ደስ አላችሁ እንላለን። ሲቀጥል በዓሉን ስናከብረው በተለያየ ምክንያት ከሰፈር ቀያቸው የተፈናቀሉ ወገኖቻችንን በተለያየ ችግር ላይ ያሉ ወገኖቻችንን ከጎናችን አድርገን በዓሉ እናከብረው ይገባል እንላለን። ሌላው በተረፈ ከምን ጊዜውም በላይ የኢትዮጵያ ሙስሊም ከመንግስታችን ጎን በመቆም በሰላሙ፣ በልማቱ፣ በአንድነቱ፣ በአብሮነቱ ላይ እንዲሰራ አደራ እንላለን። መልካም በዓል ይሁንላችሁ እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼክ አብዱል ከሪም ሼክ በድረዲን በቀጥታ መስመራችን ከመካ ላስተላለፉልን መልእክት እናመሰግናለን። መልካም በዓል መልካም ምሽት ይሁን። ዜናዎቻችን ይቀጥላሉ። በሳውዲ መካ ሀጅ እያደረጉ ያሉ ኢትዮጵያውያን የእስልምና እምነት አባቶች የኢዳል አዳሃ በዓልን አስመልክቶ የእንኳን አደረሳችሁ መልእክትን በሞባይል በተቀረጸ ተንቀሳቃሽ ምስል አስተላልፈዋል። በመልእክታቸውም በዓሉን የተቸገሩትን በመርዳት በሰላምና በአብሮነት ልናከብረው ይገባል ብለዋል። ከመካ ለኢትዮጵያ ቴሌቪዥን በላኩት መልእክት እስኪ ተከታተሉትና እንመለሳለን። እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው አመተ ሂጅራ በሰላም ያለን ጨርሰን የተቀሩ ዘንድሮ ሀጅ በጣም ያማረ በጣም የተሳካ ሀጅ ነበረ። ብዙ በሙስሊሙ ሀጃጁ በኢትዮጵያ ሀጃጅ በተለይ ግን ምንም በሰላም በደስታ ማንም ምንም ሳይጎዳ በሰላም ሀጁን ጨርሶ የሜዳ ቀናቶች ፈርተዋል። ሀጃችን በሰላም ጨርሰናል።

ሀጃችንም አገራችንም ሰላም እንጅሉ ሰላም በደስታ ማረና ሊሆን አሁን የምንገኘው መካ ነው። አርተል ሙቀደሳ ተከበረች ምድር ውስጥ ሼጋሊ ሙክታር አባድሯ ይባላል። የኦሮሚያ መጅሊስ ፕሬዝዳንት አገሬ ሰዎች ሙስሊሞች በሙሉ አገር ውስጥ ሙሉ የአንድ ሺ 446ተኛ ኢድ አል አድሃ አደረሰን አደረሳችሁ ብላችሁ ይላችኋል። እንደሚታወቀው ሙስሊም ኢዱን በደስታ በሰላም አክቦ ጨርሶ ገብተዋል። እዚህ ያሉ እጃጆችም እንደዚያው ያለበትን ግዴታ የወጣበትን ስራ ሀጅ ዛሬ አራቱን አርካን ጨርሰው አብዛኛው ዲዮ በደስታ ጨርሰን አለን አገር ውስጥ ያላችሁ እና ውጭ ሀገር እና ያለ ሁጃጅ ወይም ያለ ሀጅ ያላችሁ በሙሉ እንኳን አደረሰን ይላችኋል። ሁላችሁም ምስኪን በመርዳት እንደዚሁም ጎረቤታችሁን በመዘየር ያለው ለሌለው በመስጠት በተለመደው ትብብራችሁና ተጋግዛችሁ ይህን ዒድ የበለጠ ደስታችሁን ደስታችንን የሙስሊሙን ደስታ እንድትካፈሉ አደራ እያል ሀገራችን፣ ህዝባችን አላህ በሰላም ያደርጋት። የዘንድሮ ብቻ ሳይሆን የሚመጣውንም አላህ በሰላም ያደርሰን ይላቸዋለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። 1446ኛው የኢዳል አድሃ አረፋ በዓል ዛሬ በተለያዩ የዓለም ሀገራትም ተከብሯል። በመላው ዓለም የሚገኙ ሙስሊም ምእመን በእምነትና ትልቅ ቦታ ከሚሰጣቸው በዓላት አንዱ በሆነው የኢዳል አድሃ አረፋ በዓል በድምቀት ተሰባስበው አክብረዋል። ይህ ዘንድሮ የኢዳል አድሃ አረፋ በዓል በህንድ፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኦማን፣ በኢንዶኔሽያ፣ በባንግላዴሽና በሌሎችም ሀገራት ተከብሯል። ናይጄሪያ፣ ሞሮኮ፣ ማሌዥያ ኒውዚላንድ እና ሌሎች ሀገራትም በዓሉ በድምቀት ከሚከበርባቸው ሀገራት መካከል ተጠቃሾች ናቸው። ዘገባው የአልጀዚራ ነው። ዜናዎቻችን ይቀጥላሉ። የተወደዳችሁ ነገ ቅዳሜ ነው። በእርግጥም ቅዳሜ መልከ ብዙ ነው። ቅዳሜ የቤተሰብ ቀን፣ የገበያ ቀን፣ የመዝናኛ ቀን፣ የጉብኝት ቀን፣ የጥበብ ቀን፣ የስፖርት ቀንም ነው። የቅዳሜ መልክ የዜና ሾው በኢቢሲ ነገ ይጀመራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን የዘርፈ ብዙ መገለጫ ቀን የሆነውን ቅዳሜን የቅዳሜ መልክ ብሎ አዲስ የዜና ሾው ይዞ ይቀርብበታል። በቅዳሜ መልክ ለቤተሰብ የሚመጥኑ ዝግጅቶች፣ አስገራሚና አስደናቂ የገበያ ገጠመኞች፣ አስደናቂና አነጋጋሪ የሆኑ ጥበባዊ ስራዎች፣ ሊታዩ ሊጎበኙ የሚገባቸው ስፍራዎች የሚዳሰሱበት ሰፊ ስፖርታዊ እንቅስቃሴዎች በርካታ የሀገር ውስጥና ዓለም አቀፍ ስፖርታዊ ውድድሮችም ከታዋቂ ባለሙያዎችና ተንታኞች ጋር መረጃ እየሰጠ እያዝናና እውቀትን እያስጨበጠ ወደ እርስዎ ለመድረስ ዝግጅቱን አጠናቋል። ኢቢሲ ግንቦት 30 ቀን 2017 የሚጀምረው ይኸው የቅዳሜ መልክ የዜና ሾው ዘወትር ቅዳሜ ከጠዋቱ ሁለት ሰዓት እስከ አምስት ሰዓት ድረስ ወደ ተመልካቾቹም ያቀርበዋል። ኢቢሲ በቀዳሚ መልክ የዜና ሾ ታዲያ ተመልካቾች እየተሳተፉ ይሸለማሉ። ባህላዊ ክዋኔዎች፣ ወጎች፣ ትውፊቶች፣ የተፈጥሮ ገጽታዎችም ይጎበኛሉ። አዝናኝና አስተማሪ የጥበብ ሥራዎችም ይቀርቡበታል። አሁናዊ ትኩስና አነጋጋሪ ስፖርታዊ ክስተቶችም ከታዋቂ የስፖርት ተንታኞች ጋር በስፋት ይተነተኑበታል፣ ይቀርቡበታል። ሁሌም ለኢትዮጵያ ልዕልና የሚተጋው አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል እያካሄደ ያለው ይሄው የይዘትና የአቀራረብ ሪፎርም በቅርቡ ሌሎችን አዳዲስ የዜና ሾዎችና ወቅታዊ ፕሮግራሞችም የመዝናኛና የስፖርት ጉዳዮችን በተለያዩ ሚዲየሞቹ በአዳዲስ ይዘትና አቀራረብ ወደ ተመልካቾቹ ለማድረስ ዝግጅቱን እነሆ በማጠናቀቅ ላይ እንደሚገኝ ከወዲሁ መግለጽ እንወዳለን። የቅዳሜ መልክ ነገ ቅዳሜ ግንቦት 30 ከጠዋቱ ሁለት ሰዓት እስከ አምስት ሰዓት ድረስ በኢትዮጵያ ቴሌቪዥን የዜና ቻናል ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና። የተወደዳችሁ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ሶስተኛውን ክፍል ከኢቢሲ ጋር ያደረጉትን ልዩ ቆይታ ከደቂቃዎች በኋላ አሁን ማለቴ ነው እንድትከታተሉት እንጋብዛለን። በሁሉ ሚዲየሞች የምናስተላልፍ መሆኑን ለመጠቆም እንወዳለን። የዛሬ አርብ ምሽት በቀጥታ ይተላለፍላቸው የነበረው ሦስተኛው ምዕራፍ የቲቪ ዜና 57 ይህንን ይመስል ነበረ። ለመላይ እስልምና እምነት ተከታዮች በድጋሜ መልካም የአረፋ በዓል። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ። የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ